ሀገራችን ኢትዮጵያ በርካታ የተፈጥሮ ሀብቶች ያሏት ሀገር ነች። ቢሆንም ግን እነኝህን የተፈጥሮ ሀብቶቿን ትውልዱ እንዲያውቀው ከዚህ ሀብት ደግሞ መጠቀምን በሚቻልበት መንገድ እስካሁን እንዳልተነገረ ትርክቱ በሚገባው ልክ እንዳልተወራ ይነሳል። በዚህ ላይ ተጨማሪ ማብራሪያ እንዲሰጡን ኡስታዝ ጀማል በሽር ወይም የኪንግስ ኦፍ አባይ መስራችና ስራ አስኪያጅን እዚህ ስቱዲዮ ጋብዘናል። እንግዳችን ፈቃደኛ ሆነው ስቱዲዮ ድረስ ለተገኞች ጋር ገነው እናመሰግናለን። እንደምናውቀው ግብጽ በርካታ ጉዳዮችን ስታነሳ ቆይታለች። የኢትዮጵያን የሆነውን ታላቁ የኢትዮጵያ ሕዳሴ ግድብን የግሏ ለማድረግ የተጓዘችበት ጉዞም ረዥም ነው። እንደው ግን ይህ የግብጽ የሚዲያ ዘመቻ የግራንድ ናሬሽኗ ምን ድረስ የተሻገረ ነበር? እንዴት የተመሰረተ ነው ልንል እንችላለን? ከፍተኛ የሆነ ሃይማኖታዊ፣ አረባዊ ከዛም ውጭ ደግሞ ፖለቲካዊ ትርክት ፈጥረው ይህንን ትርክት በተለያየ አይነት መልኩ እንግዲህ በሚዲያቸው ያራግቡታል። ሚዲያቸው ደግሞ እያንዳንዱ ምንም አይነት የማህበራዊ ሚሆን የፖለቲካ ምንም አይነት ፕላትፎርም ይሁን ናይልን በሆነ አይነት መልኩ አድርጎ ያስገባዋል። ኢትዮጵያን እዛ ውስጥ ያው መስት ናት ተገባለች። እናም ትርክቱን በጣም በሚገርም ሁኔታ ሰዎች ሁሉ በኮንሰንሰስ በአንድ አይነት እሳቤ እንዲህ ነው በቃ ኢትዮጵያ እንዲህ ናት፣ እኛን ለመጉዳት የተፈጠረች ናት። ውሃ ልታስጠማን እኛን አደጋ ውስጥ ልትጥል ልታሰብበን የተፈጠረች ሀገር ናት። ስለዚህ እችን ሀገር መታገል አንደኛ ሃይማኖታዊ ጽድቅ ያስገኛል፣ ሁለተኛ ፖለቲካዊ ሌጂትመሲ አለው ወይም ደግሞ ትክክለኛነት አለው። እንደዚሁም ደግሞ ከማህበራዊ አኳያ ህብረተሰቡ ይሄን ነገር በመተባበር ሊጋፈጠው ሊዋጋው የሚገባ ለራሱ ሲል ሊታደገው የሚገባ ነገር እንደሆነ አድርገው ይህንን በትክክል በሁሉም አቅጣጫ ሄደውበት ተሳክቶላቸዋል። ስለዚህ አንድ ማንኛውም ግብፃዊ የአባይ ልጅ ነው ወይም የናይል ልጅ እንደሆነ ነው የሚናገረው። የናይል ስጦታ እንደሆነ ነው የሚያምነው። ናይል ከዛ በኩል አንዲት ጠብታም ተነካ ማለት የእሱ ህይወት ተነካ ማለት ነው። አንድ አውስትራሊያ ወይ አሜሪካ አንድ ሰው ጋር ቁጭ ብለህ ውሃችን ብለህ ስታወራ አሪሁ ኢጂፕሽያን ነው የሚለው፣ አንተ ግብፃዊ ነህ ነው የሚለው። ይሄ ማለት ማለት ነው ምን ያህል ትርክታቸው ከራሳቸው አልፎ ዓለምን ሁሉ አሳምኖ በዚህ ደረጃ ቁመናው ከፍ ያለ የሚዲያም የፖለቲካም ስራ ተሰርቶ እኛስ በተለይ ያሉ የተፈጥሮ ሀብቶች እንደ ህዳሴ ግድብ ያሉ ሀብቶቻችንን በአግባቡ ትውልዱን በመንገር እንዲያውቀውና እንዲረዳው ያደረግንበት መንገድ የትናንት የሚዲያ ናሬሽናችን ምን ይመስል ነበር? ወደ እኛ ስንመጣ ናይል ወይም ከአባይ ጋር የተያያዘ በቂ እውቀት አይደለም፣ ምንም እውቀት የማያገኝበት የሆነ አይነት ማህበረሰብ ነው የተፈጠረው። ስለዚህ ይሄ በጣም አሳፋሪ በዛ በኩል ያለውና ይህንን ስናስተያየው በጣም ትልቅ ልዩነት ያለው ነው። እስካሁንም ድረስ ተሻሽሏል፣ በጣም ተሻሽሏል ማለት አልችልም። ምክንያቱም ኢንስቲቱሽናል ሆኖ በደንብ ድርጅታዊና ከመንግስት ጀምሮ በህገ መንግስት ልክ እነሱ እንዳሰፈሩት ከዛ ትርክትን በማሻሻል ደረጃ ከዚህ በፊት ለምንድነው በአባይ ላይ ያልተጠቀም ነው? ልክ አሁን ሰሞኑን ጠቅላይ ሚኒስትሩ የሚያነሷቸው በተለይ እንደ መደመር መንግስት ላይ የመጨረሻው መጽሐፎቻቸው ላይ የተነሱ ነገሮች አሉ። ለምንድን ነው ውሃ የጠማ የሚል ጥያቄ የሚያነሳ ቁጭት የሚፈጠር እንደነዚህ አይነት ነገሮች በኦኬዥናል አይደለም መሆን ያለባቸው። ለምሳሌ አሁን ያለብን እንትን ነው፣ ግድቡ ለምሳሌ ውሃ ሞላ፣ የተወሰነ ቀን ይወራል። ሁለት ቀን ሶስት ቀን ይወራና ከዛ ይዘጋል። ዜና ብቻ ነው። ከዛ በኋላስ እንደገና ሁለተኛው ሙሌት ሶስተኛ ተብሎ ተወራ። አሁን ደግሞ ማለት ልክ መሰረት ተጣለ ተብሎ እንደተወራው ያህል ማለት ነው። ከዛ ገንዘብ ለማሰባሰብ ሲባል ደግሞ የተወሰነች የተወሰነች ነገር ይነገራል። ግን ከዛ ባለፈ የሰው ህብረተሰብ የህብረተሰብ የሚባለው ስለ ውሃ ያለው እሳቤ አልተቀየረም። ስለ እርሻ ያለው እሳቤ አልተቀየረ እኔ ለምሳሌ በኔድቢ እንኳን እርሻ የተማርኩት እስከ ሶስተኛ ክፍል ነው መሰለኝ፣ ወይም ከዛ በታች ስለዚህ ከዛ በኋላ እርሻ የሚባል ትምህርት አልተማርኩም። አፈር ምንድነው? እርሻ ምንድን ነው? ይሄ አሁን ሽንኩርትና ድንች ቅጠሉን አምጥተ ብጠይቀኝ ልዩነቱን አላውቅም። ስለዚህ በዚህ ደረጃ በጣም ከውሃና ከውሃ ሀብታችን ጋራ የተቆራረጠ ማህበረሰብን የሚፈጥር ትርክትና ሂደት ነው ያለን። ስለዚህ ይሄ መሻሻል አለበት። የግብጽ ሚዲያዎች የህዳሴ ግድብ ተመርቆ እንኳን አሁንም አላቋረጡም። እንደውም ይበልጥ ጉዳዩን አባብሰውት ቀጥሎበታል ዘመቻቸውን። ኢቨን በገንዘብ ገዝተው ሌላ ዓለም አቀፍ ሚዲያዎችን እንዲነግሩላቸው እስከ ማድረግ ስም የደረሰ ነው። ምን ያህል እልፍ የተራመደ እርምጃዎችን እየሄዱ እንደሆነ የሚያሳይ ነው። ያ ከዚህ አንጻር በተለይ የኢትዮጵያን እውነት ለማስረዳት ሚዲያዎቻችን እንዴት ነው ለትውልዱ ላይ ሊሰሩ የሚገባው? ከታናናሾች ላይ ከአዳጊው ትውልድ ላይ እንዴት ነው መሰረት ይዞ ሊያድግ የሚገባው? ይላሉ ይሄኛው ትላንት ያልነበረን የሚዲያ ናሬሽን፣ አንደኛ ከሚዲያው በፊት፣ ምክንያቱም ሚዲያውን የሚሰራው በሆነ አይነት ትርክት ውስጥ አድጎ ያንን መቅረጽ የሚችል አይምሮ ያለው ማህበረሰብ ስትፈጥር ነው። ከዛ በኋላ ሚዲያውም እዛ ውስጥ የሚመጣው ስለዚህ መጀመር ያለበት ልክ ቅድም ባልነው እነሱ ከአንቀልባ ነው የጀመሩት፣ ከእንጉርጉሯቸው ነው የጀመሩት። ስለዚህ ህፃኖችን ራሱ ገና በኪንደር ጋርደን እያሉ ወይም ደግሞ ገና የመጀመሪያ ትምህርታቸው አሁ ሲጀምሩ አብሮ ከእርሻ ጋር ከውሃ ጋር ከአፈር ጋር የሚተዋወቁበት እና የህይወታቸው መሰረት ውሃ ነው። ስለዚህ ከውሃ ጋር በተያያዘ ያላቸውን እውቀት ገና በእንጭጩ የሚያውቁበት ይህንን በማስተካከል የመጀመሪያው ትልቁ ስራ መሆን ያለበት ትምህርት ላይ ነው፣ ካሪኩለም ላይ በልጅነቱ ጀምሮ አንድ ሰው እንደዚህ ማሰብ እንዲጀምር ከዛ ይህንን የያዘ ሰው ሚዲያው ላይ ሲገባ ምንድን ነው የሚሉት? አረቦች ኩሉ ኢናኢን ቢማፊሄ የንደህ ይላሉ። ምን ማለት ሁሉም እቃ ውስጡ ያለውን ነው የሚራጨው ይባላል። ስለዚህ ውስጥህ የሌለውን ነገር፣ ያልተማርከውን ያንተ ፓሽን ያልሆነውን ነገር አውጥተህ ለሰው ልትናገረው አትችልም። የፈለገ ሚዲያ ውስጥ ብትመጣ፣ ለለበጣ ወይም ለደሞዝ ክፍያ የተወሰነ ነገር ተጽፏል፣ ያቺን በጣም በማይሆን አይነት አነባበብ ልታንበው ትችላለህ። ያ ግን የሰው ልብ ጋር አይደርስም። ስለዚህ በዛ ደረጃ በጣም እሳቢያቸው ሊሆን የሚገባ የሆነ የሚዲያ ሰዎችን መፍጠር የሚቻለው መጀመሪያ በዚህ ዓለም ውስጥ እንዲያልፉ የሚሰራበት የሆነ ትርክት መፈጠር አለበት። ክቡራት ተመልካቾቻችን ብሔራዊ ጥቅሞቻችንና የሚዲያ ትርክቶቻችን እስከ መድረስ ናቸው ስንል የኪንግሶፍ አባይ መስራችንና ስራ አስኪያጅን ኡስታዝ ጀማል በሽርን ጠየቅን። ቆይታችን ይህን ይመስል ነበር። ሰናይ ጊዜ ይሆንላችሁ።